አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኝጋሉ ሰላም ነው፣ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ። እንዲሁም ክርስቲያን ወገኖችን ሰላም ብያለሁኝ። በጣም ጠፍቻለሁ። ከረጅም ጊዜ በኋላ ነው የመጣሁት። ስላልተመቸኝ ነው የጠፋሁት ማለት ነው። ኤድ ሙባረክ ብያችኋለሁኝ። ዛሬ ለኢዲ ተብሎ የተለቀቀ ነጻ ሸበካ አለ። እሱን ላሳያችሁ ነው የመጣሁት ማለት ነው። አውርዳችሁ ተጠቀሙበት። ለሁሉም ሀገር ነው የሚሰራው፣ ኢትዮጵያም ጭምር ይሰራል ማለት ነው። ተጠቀሙበት አውርዳችሁ ማለት ነው። ሙሉ አከፋፈቱን አሳያችኋለሁ። ባሳያችሁት ማሰራት አውርዳችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደውል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮችን በምለቅበት ሰዓት በፍጥነት ይደርሳችኋል ማለት ነው። ከአሁን በኋላ የተለያየ ስራ ነው የምሰራላችሁ ወደ እናንተ ይዤ የምቀርበው አዳዲስ ስራ አለ ማለት ነው። እናንተም ደግሞ አበረታት ማለት ነው። መጀመሪያ አፕሊኬሽኑን ለማውረድ እዚህ ክሮማችን ላይ እንሄዳለን ማለት ነው። ሰርች ቦታ ላይ እስቲም ኦሮ ዶት ኮም ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ መጀመሪያ ላይ ትነኩታላችሁ ይሄንን ማለት ነው። ክሊክ አድርጉት። በፕሌይ ስቶር ላይ እንዳላሳያችሁ ቅጣት ስላለው ስለሚቀጣኝ ነው። በዚህ ማሳያችሁ ማለት ነው። በዚህ እየገባችሁ ማውረት ትችላላችሁ። ከዛ መጀመሪያ ላይ የሚመጣላችሁን ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። እዚህ ሰርች ቦታ ላይ እኔ የጻፍኩትን ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ወዴ ላይ ታደርጉታላችሁ። ከዛ ኢንስታል ብላችሁ አፕሊኬሽኑ ዳውንሎድ አድርጋችሁ ከፍታችሁ መጠቀም ብቻ ነው። ሌላ ፕሮሰስ የለውም። ይመቻችሁ። በሌላ ቪዲዮ ተመልሼ እስከመጣ ማለት ነው።